ጳውሎስ ኞኞ አንድ ጥያቄ ያለኝ የተሰኘ አምድ አዲስ ዘመን ላይ ነበረው። እዛ ላይ አንዱ ነገረኛ ተከታይ ከሙስሊምና ከክርስቲያን ማን ነው የሚጸድቀው ሲል ጠየቀው። ጳውሎስም አጣብቂኝ ውስጥ እንደከተተው በማስተዋል አሰብ አድርጎ ከሁለት አንዱ ብሎ መለሰለት። የቤተ ክህነት ሰዎች ይህን ሲሰሙ በጣም ተቆጡ። ነገሩ ጳጳሱ ዘንድም ደረሰ። ከዛ ጃንሆይም ጋር ቀረበ። እንዴት እንደሱ ይላል ራሱ ክርስቲያን ሆኖ ክርስቲያን ነው የሚጸድቆ፣ ይበል እንጂ እንዴት ከሁለት አንዱ ይላል ብሎ ከሰሱት። ይቀጣ፣ ከደሞዙም ከሥራውም እንዲታገድ እንፈልጋለን የሚል ማመልከቻም አቀረቡ። ጃንሆይም መልሱን ከቻላችሁት ይምጣና እዚሁ ይጠየቃል አሉ። ጳውሎስም ተጠርቶ ለክሱ ምላሽ እንዲሰጥ ጃንሆይ ፊት ቀረበ። ሰላም ጤና ይስጥልኝ፣ የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የማን ነበር መሰናዷችንም ታላቁን ጋዜጠኛና ደራሲ ጳውሎስ ኞኞን እናነሳለን። ጳውሎስ ኞኞ ዛሬ እቺን ዓለም የተሰናበተበት ዕለተ ሞቱ ነው። ታላቁ ጋዜጠኛ ከዛሬ 33 ዓመት በፊት ግንቦት 29 1984 ዓ ም ነበር ከዚያ ያለበሞት የተለየው ይህንኑ ምክንያት በማድረግም ዛሬ ጳውሎስ ኞኞን እናነሰዋለን ቀደም ሲል መግቢያችን ላይ ያደመጣችሁትም ደራሲ አለማየሁ ገላጋይ ከጋዜጠኛ ጀማል አህመድ ጋር ባደረገው ቆይታ ስለ ጳውሎስ ኞኞ የተናገረውን ነው። ጳውሎስ ኞኞ ጃንሆይ ፊት ከቀረበ በኋላ ምን ብሎ እንደመለሰ የምንነግራችሁ ይሆናል። አለማየሁ ገላጋይ ብቻ ሳይሆን በእውቀቱ ስዩም ሃይማኖትና ጾም በተመለከተ ጳውሎስ ኞኞን ሸንቆጥ ያደረገበትንም ጽሑፍ እናጋራችኋለን። ጋዜጠኛና ደራሲ ጳውሎስ ኞኞ ለፈጣሪ በጻፈውና በኢትዮጵያ ድምፅ ጋዜጣ ታትሞ የወጣውንም ጽሑፍ እንዲሁ የምንነግራችሁ ይሆናል። ለመሆኑ አንተ የምትመጣው መቼ ነው? አንተ ትመጣ ወይስ እኔ ቸኩዬ ልምጣ? መልሱ ላክብኝ እያለ ለፈጣሪው የጻፈው ደብዳቤ ነው፣ እንነግራችኋለን። ጳውሎስ ኞኞ ለደርግ ባለስልጣን የደህንነት ሚኒስትር ለነበሩት ተስፋዬ ወልደስላሴ የጻፈላቸው ደብዳቤ አለ። እሱንም እንዲሁ የምንነግራችሁ ይሆናል። በነገራችን ላይ ጳውሎስ ኞኞ በጣም በሚታወቅበትና ተወዳጅ በነበረው የአዲስ ዘመን ጋዜጣ አምድ አንድ ጥያቄ አለ ይላል። የተለያዩ ጠያቄዎች አጣሞ ሲጠይቁት አጣሞ ይመልስ ነበረ። እስቲ ከተጠየቁት ጥያቄዎች ሳቅ የሚያጭሩትንም የሚገርሙትንም እንዴት አድርጎ እንደመለሰላቸውም የምንነግራችሁ ይሆናል። ሌሎችንም ታሪኮቹን የተናገራቸውን አስደናቂ ንግግሮች ዛሬ በማን ነበር መሰናዷችን እንቃኛለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንንም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው።